የድሬዳዋ ከተማ ከፍተኛ የትራፊክ ፍሰት ከሚያስተናግዱ የኢትዮጵያ ከተሞች መካከል በግንባር ቀደምትነት ይጠቀሳል። በተለይም ከተማውን አቋርጠው የሚያልፉ ከባድ ተሽከርካሪዎች በብዛት የሚስተዋሉበት መሆኑ የፍሰቱን መጠን እንዲጨምር አድርጎት ቆይቷል። አሁን ላይ ይህን ከፍተኛ የትራፊክ እንቅስቃሴ እንደሚያቀል የሚጠበቀው የድሬዳዋ ባይፓስ እና የድሬዳዋ ሽንሌ የመንገድ ፕሮጀክት ወደ ፍጻሜ ደረጃ ተቃርበዋል። የመንገድ ፕሮጀክቱ 29.29 ኪሎ ሜትር የሚሸፍን ሲሆን በሁለት ሴክሽኖች ተከፍሎ እየተገነባ ይገኛል። ይህ ፕሮጀክት 29.29 ኪሎ ሜትር የሚሸፍን በሁለት ሴክሽን የተከፈለ ፕሮጀክት እንደመሆኑ የመጀመሪያው ሴክሽን ከድሬዳዋ ባይፓስ የምንለው 188 ኪሎ ሜትር የሚሸፍን መንገድ ነው። ያን መንገድ አሁን ያለበት ደረጃ የመጀመሪያውን ንጣፍ የአስፋልት ስራ ሙሉ በሙሉ አጠናቀን 18 ኪሎ ሜትሩን ለትራፊክም ክፍት ሆኖ ነበር። በአሁን ሰዓት ቅድም እንዳያችሁት ሁለተኛውን ድራቢ እየሰራን እንገኛለን። ከዛ ውስጥም ከ18ቱ ወደ 6 ኪሎ ሜትር የሚሆነውን በአሁን ሰዓት ሸፍነን እንገኛለን። አሁን ያለንበት ሁለተኛው ፓርክ የ10.5 ኪሎ ሜትርን የሚሸፍን ከድሬዳዋ ከተማ አንስቶ ሽኒሌ ከተማ የሚያደርስ የድሬዳዋን አስተዳደርና የሱማሌ ክልልን የሚያገናኝ ወሳኝ መንገድ የምንሰራበት ሲሆን ከነበረው የድሬዳዋ ከተማ ውስጥ ያለው 28 ኪሎ ሜትሩን አሁን በእርዝ ወርክ ደረጃ እየሰራን የምንገኝበት ነው። ከዚህ ከ10.5 ኪሎ ሜትሩ አምስቱ ኪሎ ሜትር በአስፋልት ደረጃ ተሸፍኖ ያለቀ ነው። ይሄኛው የድሬዳዋ ባይፓስ ሴክሽን በአብዛኛው ጥቅሙ ከጅቡቲ የሚመጣውን ትራክት ሌረሮች ቀጥታ ድሬዳዋ ከተማ ውስጥ ሳይገቡ በባይፓሱን ተጠቅመው ወደ አዲስ አበባ እንዲሄዱ የማድረግ አላማ ነው ያለው በዋነኝነት። ያም በመሆኑ ከተማ ውስጥ የሚፈጠረው መጨናነቅ ይቀንሳል። እንደገና ደግሞ በመጨናነቁ ምክንያት ትራክት ሌሮቹ ወይም ከተማን አቋጥሮ የሚሄደው ትራፊክ የሚወስድበትን ታይም በከፍተኛ ሁኔታ ይቀንሳል ማለት ነው። ግንባታውን እያከናወነ የሚገኘው ቻይና ሲቪል ኢንጂነሪንግ ኮንስትራክሽን ኮርፖሬሽን የፕሮጀክቱን 87 በመቶ አጠናቀቅ ያለው ብሏል። አሁን ላይ የፕሮጀክቱ አጠቃላይ አፈጻጸም 87 በመቶ ደርሷል። እስከ ሰኒ ወር መጨረሻ የግንባታውን ዋና ዋና ስራዎች ለማጠናቀቅእና ና እስከ ጥቅምት ወር 2018 ዓ ም ደግሞ ፕሮጀክቱን ሙሉ ለሙሉ ለማጠናቀቅ አቅደን እየሰራ እንገኛለን። የድሬዳዋ ከተማ አስተዳደር በበኩሉ ፕሮጀክቱ ከወሰን ማስከበር ጋር ተያይዞ በሚነሱ ጉዳዮች ግንባታው እንዳይስተጓጎል በየጊዜው ያልተቋረጠ ድጋፍና ክትትል እያደረገ መሆኑን ገልጿል። ዋናው በተለይ የመንገድ ልማቱ ስኬት እንደተጠበቀ ሆኖ በርካታ ተግዳሮቶች ይገጥሟቸዋል። በተለይ ከወሰን ማስከበር ጋር ተይዞ እንዲሁም ደግሞ እነዚህ የመሰረተ ልማት ተቋማት ቅንጅት ጋራ በተለይ አሁን መብራት፣ ውሃ እና ቴሌ እና መንገድ ባለስልጣን ጋር አንድ ላይ አቀናይቶ መምራት በጣም ከበድ ያለ ስራ ነው። ስለዚህ በማዕከል ደረጃ ቁርጠኝነቱን ወስደን በየጊዜው ይሄ የፌደራል ስራ ነው ሳንል ስራውን በየጊዜው እየገመገም ከወሰን ማስከበር ጋራና የመሰረተ ልማት ተቋማ ልማትን ከመከመል ጋር ስራ እየገመገመን የመጣንበት ሁኔታ ነው ያለው። የመንገድ ፕሮጀክቱ የኢትዮጵያ መንገዶች አስተዳደር ባስቀመጠው የጥራት ስታንዳርድ መሰረት እንዲገነባ ተገቢው ቁጥጥርና ክትትል እየተደረገ ይገኛል። የቤዛ ኮንሰልቲንግ ሙሉ ስታፍን ይዘን ሙሉ ስታፉን ይዘን የማማከር ስራውን ጥራቱን የማስጠበቅ ስራ እየተሰራ ይገኛል። በሳይት ደረጃ ስራው ሲሰራ ሙሉ ፕሮሰሱን ሱፐርቫይዝ እናደርጋለን። እንደዛውም ደግሞ በላቦራቶሪ ደረጃ ጥራቱን የጠበቀ መሆኑን እያረጋገጥን ማቴሪያሎቹን እያንዳንዱን ቦሮ ኳሊቲን አስጠብቀን እናስኬዳለን ማለት ነው። የመንገዱ ተጠቃሚ አሽከርካሪዎች የተለዋጭ መንገዱ መገንባት ጊዜን ከመቆጠብ ባለፈ 24 ሰዓት እንደ ልብ መንቀሳቀስ እንዳስቻላቸው ተናግረዋል። መጀመሪያ ሰዓት ገደብ ነበረን እኮ ከ2 ሰዓት እስከ 4 ሰዓት ነው እስከ አምስት ሰዓት እንደ ከተማውስ መግባት አንችልም ነበረን እስከ ናሽናል ብቻ ነበር የሚቻለው። ከ10 ሰዓት ደግሞ እስከ 12 ሰዓት አካባቢም የሰዓት ገደብ ነበረ። አሁን ይሄንኛው ተለዋጭ መንገዶች ሲሰራ የሰዓት ገደቡ ተነሳ። ወደ ጅቡቲ ምናምን አቋርጠው የሚሄዱት በዚህኛው በአዲሱ መንገድ ይሄዳሉ። እኛ ደግሞ እስከ ናሽናል ስለሆነ እስከ ናሽናል በፋብሪካ ድረስ በዚህኛው እንሄዳለን። ከባጃጅ ጋር ያለው ከትራንስፖርት ትንንት በጣም ከባድ ነበረ። አሁን ግን ያለው ፍጥነትም፣ ለራስ ለሰዓትም ቁጠባ ከትራፊክም አደጋ ቅነሳ በጣም አሪፍ ነው። መጀመሪያ የተሰባበረ ነው። ተሳቢ አይችልም፣ ትልልቅ ከባባድ መኪና አይችልም። ይሄ መንገድ በጣም አስቸጋሪ ነበረ። አሁን ደግሞ በጣም በኳሊቲ እየተሰራ ነው። ከዛ ብዙ ነገር ይስተካከላል ብዬ ነው ማምነው። አሁን ላይ ከማጠናቀቂያ ደረጃ ላይ የደረሰው ፕሮጀክቱ ሙሉ በሙሉ ሲጠናቀቅ የከተማውን ከፍተኛ የትራፊክ ፍሰት በበቂ መልኩ ማስተናገድ ከማስቻሉም ባለፈ የከተማዋን ሁለንተና እድገት የሚያፋጥን ነው። አንደኛው የትራፊክ መጨናነቅን ከማስወገድ አንጻር ከፍተኛ ጠቀሜታ አለው። አሁን ዝቅ ብዬ በዝርዝር ለማስቀመጥ አሁን ለምሳሌ ከ80 ፐርሰንት በላይ የኢምፖርትና ኤክስፖርቱ በድሬዳዋ ነው የሚያልፈው። ስለዚህ አሁን ከጅቡቲ ከሚመለከቱ አካል ያገኘነው መረጃ መሰረት ከአንድ ሺህ በላይ ትላልቅ መኪኖች በድሬዳዋ ላይ ያልፋሉ። አሁን ባለበት ደረጃ እነዚህ መኪኖች ከተማ ውስጥ ነው ሲስተር መስመሶ የሚታዩት። ስለዚህ ቀጥታ ከጅቡቲ የሚመጣው መንገድ በላይኛው መንገድ ይሄድና ይህንን 18 ኪሎ ሜትርን ተከትሎ ጫፍ ይወጣል ማለት ቀለበት ድሬዳዋ ላይ ቀለበት የሰራ ነው። ስለዚህ ከፍተኛ ጠቀሜታ ነው። እንግዲህ እዚህም ድሬዳዋ ላይ ነፃ ንግድ ቀጠና ኦረዲ ስታብሊሽ ተደርጓል። እሱም አሁን ሰርቪስ በመስጠት ላይ ነው ያለው። ዋነኛ ዓላማውም ከጅቡቲ የሚመጡ ትራኮች ነፃ ንግድ ቀጠናው ገብተው እዛ ከዛ በኋላ ወደ ከተማው ሳይመለስ በቀጥታ ይሄን ባይፓስ ተጠቅሞ ወደ አዲስ አበባ መሄድ የሚችልበትን እድል የፈጠረው ማለት ነው። ይሄም በተለይ የትራንስፖርት የሚወስደውን ጊዜ ከመቆጠብ አንጻር ከተማው ላይ የሚፈጥረው መጨናነቅ ከማስወገድ አንጻር ትልቅ ጠቀሜታ ነው ያለው ነው። ከዚህ በተጨማሪም የድሬዳዋ ከተማ አስተዳደርን ከሶማሌ ክልል ሲቲ ዞን ጋር በማገናኘት ማህበራዊና ምጣኔ ሀብታዊ ትስስሩን ይበልጥ ያጠናክራል። ድሬዳዋ እስከ ሽንሌ የሚሄደው ደግሞ መንገድ አለ። አንደኛው ጠቀሜታው ከክልል ጋር ያገናኘናል። በርከት ያሉ ኢንዱስትሪዎች እዛ አካባቢ አሉ። በሲቲ ዞን አካባቢ የሽንሌ ከተማሪ ኢንዱስትሪዎች አሉ። ለምሳሌ የማርብል ፋብሪካ ለሌሎች ሌሎች በአፍሪካ አሉ ምንድን ነው ኢንዱስትሪዎች ጋር አሉ ከዛ አራራ የተሳለጠ መንገድ ይሆናል። ያ ደግሞ ያለው የትራፊክ እንቅስቃሴ የበለጠ ውጤታማ ያደርገዋል ብለን እናስባለን። ሁለት ሶስተኛ ደግሞ የመስተዳደሩ ማህበረሰብ ከሽንሌ ጋር የሚኖረውን ኢንተራክሽን የበለጠ የሚያሳልጥበት ሁኔታ ነው ያለው።